የጥይት አረር በላው እና የጦርነት ጥቅም የለውም። ጎዳን ተጎዳን፣ ክልላችን ገደል ነው። የኑሮ ውድነቱ ጣራ ላይ ስለወጣ በሰላም ወተን መግባት ስላልቻል እና ልጆቻችን ትምህርት ቤት ወጥተው በሰላም ተምሮ መመለስ ስላልቻሉ ስምምነት ተደርሶ መቆም እንዳለበት ለማስገንዘብ ነው ይወጣል። ሰላም ለሁላችንም አስፈላጊ ነው። ሰላም ለልማት አስፈላጊ ነው። ሕይወታችንን ደግሞ በሰላማዊ መንገድ እንድናስቀጥል እግዚአብሔርም ተጨምሮበት ሰላም እንዲመጣ ምኞቴ ነው። ነገሮች ሁሉ የፈለገውን ያክል ጊዜ ወስደው በውጊያ ላይ ቢቆዩም በመጨረሻ የሚፈቱት በድርድር ነው። መንገድ ዘግተን ነው እንደ ለአማራ ነጣ የምንዋጣ። ትምህርት ቤት ውድመን ነው እንደ አማራ ነጣ የምንዋጣ። ወጣት ልጆች ሳይማሩ ሲቀሩ ነው እንደ አማራ ነጣ የምንዋጣ። እንዴት ነው ነው ነጣ የሚወጣ እየተዘረፈ እየተገደለ ነው ነጣ የሚወጣ አማራ አይደለም ሰላም ካለ መልበስ አለ ሰላም ካለ አገር መምራት አገር ማስተዳደር ወደፊት መሻገር የፈለግንበት ቦታ መድረስ መቻል አለ ሰላም ለሁሉም ነገር መሰረት መሆኑን አውቆ ሁሉም ሰው ለሰላሙ ባለቤት መቆም መቻል አለበት ዘብ መሆን መቻል አለበት ክልላችን ብሎም ሀገራችን የሰላም ቀጠና ሆና ወደ ልማት የምንዞርበት ጊዜ እንዲኖር እኔ እንዳንድ ወጣት ይህንን መልእክት አስተላልፋለሁ። አባቶችን በየ ቤተ ክርስቲያኑ መስጊድ ላይ የሚያሉ ሸሆች፣ በአጠቃላይ ልጆቻችን ከቤቴ ጀምሬ ከጎረቤቴ፣ ከጎረቤት በድር ከድር በቀበሌ ምክክር እያደረግን ወደ ሰላም መምጣት አለብን የሚል ነው ያቋሚ